ሰላምታችን በያላችሁበት ይድረሳችሁ። የግሽ አማራ ሚዲያ ተከታታዮች የሰዓቱን ዋና ዋና ዜናዎች ይዘላችሁ ቀርበናል። የወርቅ አባይ ብሪጌድ የተሳካ ኦፕሬሽን ማድረጉ ተገለጸ። አፋባሃ ምዕራብ አማራ ቀጠናት ቴዎድሮስ እዝ ራስ ቢትወደድ መንገሻ ቲከም አምስተኛ ክፍለ ጦር ጥቅምት 13 ቀን 2018 ዓም የተሳካ ኦፕሬሽን ፈጽሟል። የምድር ድሮኗ የወርቅ አባይ ብሪጌድ ከአዘና በቅርብ ርቀት በምትገኘዋ ቻላ ላይ አንድ የአረምን የጡጥ ቆራጭ ስርዓት ተላላኪ የሚሊሻ አመራር አልጋን ሀየልና ቁጥራቸው ያልታወቀ ቅጥረኛ ባንዳዎች ተደምሰዋል። በኦፕሬሽኑ ሁለት ክላሽ የተማረከ ሲሆን ጠላት የተከፈተበትን መብረቃዊ ጥቃት መቋቋም ሲያቅተው ወደ ሌማ ፈርጠው መግባታቸውን የወርቅ አባይ ብርጌድ የህዝብ ግንኙነት መረጃ ያመለክታል። አፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኘው ሽፈራው ገርባው ብርጌድ ና። ደባይ ጮቄ ብሪጌድ ጥቅምት 12 ቀን 2018 ዓ.ም ህዝባዊ ውይይቶች እንደቀጠሉ ናቸው። ሽፈራው ገረባው ብሪጌድ በሸበል በረንታ ወረዳ በየጁ ባይሌ ቀበሌና ደባይ ጮቄ ብሪጌድ በደባይ ጥላት ግን ወረዳ የከበባት ቀጠና ከገሜ ቀበሌ ማህበረሰብ ጋር በወቅታዊ ጉዳዮች ላይ የብርጌድ አመራሮችና የሻለቃ አመራሮች በተገኙበት ውይይት ተደርጓል። በህዝባዊ ውይይቱም የቀበሌ የጎበዝ አለቃ ስራ ግምገማ በማካሄድ የቀበሌ የጎበዝ አለቆች በአዲስ ማዋቀር እንዲሁም ደግሞ የማህበራዊ ፍትህ አሰጣጥን በመፈተሽ የአርመኒያውን አገዛዝ በአማራ ህዝብ ላይ እየፈጸመ ያለው አስከፊና ጸያፊ ተግባር በማስረዳት ሰፋ ያለ ህዝባዊ ውይይት ተደርጓል። የምኒሊክ ዕዝ ተወርዋሪ በላጎ ሻለቃ ከአራት ወረዳ የተውጣጣ ድማብተና ሚሊሻ እንዲሁም የብልጽግና መከላከያ ጋር ተጋድሎ በማድረግ ድል አስመዘገበም። ከደሴ ከተማ፣ ከደሴ ዙሪያ ወረዳ፣ ከኩታበርና ተንታጅባር ወረዳዎች የተወጣጣው አድማብተናና ሚሊሻ ከብልጽግና መከላከያ ጋር በመጣመር ደራጀት ላይ ያለው በበላጎ ሻለቃ ነጻ ያወጣቸውን የደሴ ዙሪያ ወረዳ ቀጠናዎች ማለትም ጻዲ፣ ገቢያ፣ አያታ፣ በፋላና በሙሚ አካባቢዎች የፋኖን ዘታ ለማስለቀት ማጥቃት ቢያደርግም በአግባቡ በመመከትና መልሶ በማጥቃት በማድረግ ሙትና ቁስለኛውን አሸክመው። የቁርጥ ቀን የአማራ ፋኖዎች ወደ መጣበት በመመለስ ታላቅ ድል አስመዝግበዋል። ተጋድሎው ጥቅምት 12 ቀን 2018 ዓ ም ንጋት ጀምረው እስከ ምሽት አንድ ሰዓት የተደረገ ሲሆን የበላጎ ባለታሪኮቹ የመጣውን ጠላት ባግባው በማስተናገድ በርካታ የጠላት ኃይል ሞትና ቁስለኛ በማድረግ ቀጠናቸውን አስከብረው ድል ተጎናጽፈ ሲል የሚኒሊክ እዝ ምክትል ህዝብ ግንኙነት አርበኛ ኑረድን አበበ ተናግሯል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የሉና ተጋድሎ ተጠናክሮ ይቀጥላል ብሏል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘሪያ ቆብ አንደኛ ኮር ብሩኬ ደምሴ ክፍለ ጦር ለህዝብ አገልግሎት ሰጪ ተቋማት ሰራተኞች ስልጠና ሰጠ። እንደሚታወቀው የአብይ አህመድ ስርዓት ከቀን ወደ ቀን እየፈረሰ መምጣቱ የሚታወቅ ሀቅ ነው። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ዘርዓ ያዕቆብ አንደኛ ብርጌድ ምስቴ ክፍለ ጦር የአገዛዙ መከላከያ ኃይል ታሪካዊ ቦታ የሆነችውን የጊሼ ራቤል ወረዳ ይዞ በህዝባችን ላይ ያለ የሌለ በትሩን በአሰቃቂ ሁኔታ ግፍ ሲፈጽም የቆየ መሆኑ የሚታወቅ ነው። ሆኖም ከሳምንት በፊት በህዝባችን ላይ የሚደርሰውን እንግልትና ስቃይ እየሰሙ የአሳምነው አናብስቶች በአስደናቂ የውጊያ ስልት ተጠቅመው ከተማዋን መቆጣጠራቸውን ለማህበራዊ ሚዲያ ማጋረታችን የሚታወቅ ሀቅ ነው። ይህም በእንዲህ እንዳለ የአብይ አህመድ አገዛዝ የፋኖ ብትርን መቋቋም ሲያቅተው የመንዝና ግሸን አውራጃ የሆነችውን ግሽ ራቤል ወረዳም የህዝቡን ንብረት፣ የተለያዩ የህዝብ መገልገያ ተቋማት ባንክ ጨምሮ በመዝረፍ እንዲሁም ደግሞ የእዙና የክፍለ ጦሩ አመራሮች በተገኙበት የወረዳውን ሰላምና ጸጥታ ጎለጎን ከመጠበቅም አልፎ ምሁርነትና አማራነት የፋኖ ትግል መስመር ፋኖነት የቀጣይ የስራ አቅጣጫም በተለያዩ የፖለቲካ ዘርፎች ስልጠናው ተሰጥቷል። በስልጠናው እንደሚታወቀው በጦር ጠበብቶች በሚመሩ የአሳምነው እዝ ልጆች ሰፋ ያለ የግንዛቤ ማስጨበጫ ተሰጥቷል። በመሆኑም ስልጠናውን በመስጠት በኩል አርበኛ አሸናፊ ምንዳ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና የአሳምነው እዝ ድርጅታዊ ጉዳዮች ኃላፊ እንዲሁም አርበኛ እያሱ ሙሉጌታ የአማራ ፋኖ ብሔራዊ ኃይል ድርጅት እንዲሁም አርበኛ ያሱ ሙሉጌታ የአፋባሃ ደቡብ አማራ ቅጥና የአሳምነው እዝ ድርጅት ጉዳዮች ምክትል ኃላፊ ሲሆኑ ሰልጣኞች ከፋኖች ጋር ስለቀጣይ የስራ አቅጣጫዎች ለእዙ አመራሮች በማቅረብ ከተወያዩ በኋላም ስልጠናው ተጠናቋል። በምዕራብ ጎንደር መተማ ወረዳ የሽመለ ጋራ የመሸገው የአገዛዙ ጥምር ኃይል ክፉኛ ሞትና ቁስለኛ መሆኑ ተገለጸም። ከትላንት በስተያ ጥቅምት 11 ቀን 2018 ሽመለ ጋራ የመሸገው ጥምር ጦር የአገዛዙ አሸርጋጅ ጸረ አማራ ቡድን በሀገር መከላከያ ስም በዘር ፖለቲካ የሰከረው በነበልባሎቹ ደጃዝማች አራተኛ ኮር በላይ ዘለቀ ብርጌድ ከመይሳው ካሳ ሁለተኛ ኮር አጣናው ዋሴ ክፍለ ጦር ጋር በመጣመር ከንጋቱ 11 ሰዓት ተኩል ጀምሮ ወደ ሽመለ ጋራ ከተማ ዘልቆ በመግባት ሙሉ ቀኑን ሲያበራዩ ትለዋል። አንድ ምሽግ በማስለቀቅ ከከተማው በማስወጣት ኮንክሪት ምሽግ ውስጥ ተቀብሮ ውሏል። ሌሎች የአጣናዋሴ ሁለት ብርጌዶች የጠላት ኃይል ጭማሪ እንዳይኖር በር በመዝጋት ከፍተኛ ርብርብ አድርገዋል። ሙሉ ቀኑን በመፋለም ከተማው ሙሉ ቀን መቆጣጠር ተችሏል። የአጣናዋሴ ክፍለ ጦር የህዝብ ግንኙነት አርበኛ ግዛት አለበል ከቦታው እንዳስረዳው ከሆነም በዚህ አውደውጊያ የምርኮኛው የብርሃኑ ጁላ ጥምር ኃይል በጊዜው በውል ያልታወቀ ነገር ግን ከፍተኛ ቁጥር ያለው ሙትና ቁስለኛ ተስተናግዷል። እንደተለመደው ክፉኛ ሲቀጠቀጥ የአጸፋ ከባድ መሳሪያ ተኩስ በእያቅጣጫ በመተኮስ በንጹሐን ላይ የሽብር ስራ ሰርቷል። እንዲሁም ደግሞ የአርሶአደሩን ሰብል ጎድቷል። አንድ የጭነት የያይሱዙን እስከ ጭነቱ በሞርተር አቃጥሎታል። በረኸኛው ጅበላ ሙተራ ብሪጌድ ደብረ ማርቆስ ወንቅ አካባቢ በሁለት ፓትሮን ላይ ሆነው ሲንቀሳቀሱ በነበሩ የፖሊስ አባላት ላይ ድንገተኛ ጥቃት መፈጸም የአድማ ብተና አዛዥ ኢንስፔክተር እንዳለው አላምርን ጨምሮ በርካታ ፖሊሶች ማቁሰልና መደምሰስ ችሏል። ሁለት ፓትሮሎቹ በተካሄደው ማጥቃት ከጥቅም ውጭ ማድረግ ተችሏል። እኚህ ፖሊሶች ማታ ማታ ጨለማን ተገና አድርገው የደብረ ማርቆስና አካባቢው ማህበረሰብ ስልክና ገንዘብ የሚዘርፉ የሚደባደቡና፣ የህዝብ ጥቅም አሳልፈው የሰጡና ሆዳቸው በህዝብ ገንዘብ የሞሉ መሆናቸውን ማረጋገጥ ተችሏል። በትናንትናው ዕለት ጃዊ መተከል አራተኛ ክፍለ ጦር አባይ መተከል ብሪጌድ የፋኖ አባላት መተከል አውራጃ ወደ ፓዊ ከተማ ሰርገው በመግባት በጠላት ላይ ኪሳራ አድርሰዋል። ተወርዋሪ ኮከቦቹ ፓዊ ከተማ በመግባት ፖሊስ ጣቢያው ላይ በፈጸሙት የቦምብ ጥቃት በርካታ የአብይ ተላላኪ ፖሊሶች መግደልና ቁስለኛ ማድረግ ችለዋል። በተመሳሳይ በትናንትናው ዕለት አስር አለቃ ኤፍሬም አጥናፉ ብርጌድ ቺጓሊ ከተማን ተቆጣጥሯል። ችጓሊ ከተማ የሚገኘው የአረመን ወጡት ቆራጭ ካምፕ ሙሉ ለሙሉ መደምሰስ ሲቻል የጠላትን ሎጅስቲክ ሙሉ ለሙሉ መማረክ እንደተቻለ ተገልጿል። ቀንደኛ የስርዓቱን የጭንገረድ ባንዳዎች በቁጥጥር ስር ውለዋል። ብዛት ያለው አድማ ብተናና ሚሊሻ መደምሰስ እና መቁሰል እንደተቻለም ተነግሯል።